በዜና መጽሔታችን በመጨረሻም ሰዓቱ የስፖርት ነው። ከመረጃዎቹ ጋር ደግሞ ባልደረባዬ ኪዳነ ማርያም ብርሃኔ ዚህ ስቱዲዮ ይገኛል። ኪዳነ ማርያም ቤታለ በላ መስገነው እንደምናለች መስገን፣ ሰላም ነኝ። አየር ሰቱ እንደ ነው። አመሰግናለሁ። ተመልካቾች እንደምንላችሁ፣ ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። የኢትዮጵያ ፕሪሚየር ሊግን አስቀድማለሁ። አብራችሁን ቆዩ። በ33ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ዛሬ ረፋድ አንድ ጨዋታ ተካሂዷል። ሀዋሳ ከተማ ከሊጉ መሰናበቱን ያረጋገጠውን ሱል ሽረን አምስት ለ አንድ አሸንፏል። በጨዋታው ለሐዋሳ ከተማ አሊ ሱሌይማን አራት ግቦችን በማስቆጠር ለውጤቱ ማማር ትልቁን ድርሻ ወስዷል። ኤርትራዊ አጥቂ በውድድር ዓመቱ በአንድ ጨዋታ አራት ግብ ያስቆጠረ ብቸኛውም ተጫዋች ሆኗል። በዓመቱም ያስቆጠራቸውን ግቦች 19 አድርሷል። ከፍተኛ ግብ አግቢ በተከታታይ ዓመት ሆኖ ለማጠናቀቅም ተቃርቧል። ለሐዋሳ ተጨማሪዋን አንድ ግብ ተባረኬ ፎም፣ ለሱል ሽረ ደግሞ ብርሃኑ አዳሙ ግቦቹን አግብተዋል። በሊጉ ትናንት ሁለት ጨዋታዎች ተካሂደዋል። ኢትዮጵያ መድን ከቅዱስ ጊዮርጊስ ዜሮ ለዜሮ ተለያይተዋል። መድን አቻ መውጣቱን ተከትሎም አስቀድሞ ሻምፒዮን የሚሆንበትን እድል አምክኗል። በሌላ ጨዋታ ውልዋላ አዲግራት ዩኒቨርሲቲ ድሬድዋን ሶስት ለአንድ አሸንፏል። ፕሪምየር ሊጉ ዛሬ ከሰዓት በኋላ በሚደረጉ ሁለት ጨዋታዎች ይቀጥላል። ፋሲል ከነማ ከወላይታ ድቻ 12 ሰዓት ላይ የሚያደርጉ ጨዋታም ይጠበቃል። አጼዎቹ ከወራጅ ቀጠና ለመላቀቅ ወሳኝ መርሃ ግብራቸውን ያከናውናሉ። በ3813ኛ ደረጃ ላይ የሚገኙት ፋሲሎች በዛሬው ጨዋታ ካሸንፉ ወደ 11 ደረጃቸውን ያሻሽላሉ። በሌላ በኩል ወላይታ ድቻ ካሸነፈ ደግሞ ከ10 ወደ 5 ደረጃውን ያሻሽላል። ጨዋታው 12 ሰዓት ላይ ይካሄዳል። በሌላ የዛሬ ጨዋታ ሌላው የሞሮድ ስጋት ውስጥ የሚገኘው መቀሌ ሰባ እንደርታ ከሲዳማ ቡና ጋር ቀደም ብሎ ዘጠኝ ሰዓት ላይ ይጫወታሉ። ፕሪምየር ሊጉን ኢትዮጵያ መድን በ64 ነጥብ ሲመራ ኢትዮጵያ ቡና በ55 ነጥብ ይከተለዋል። የኢፌዲ ባህልና ስፖርት ሚኒስቴር ከፍተኛ የባለሙያዎች ቡድን የባህር ዳር ዓለም አቀፍ ስቴዲየም የግንባታ ሂደት ጎበኙ። የባለሙያዎች ቡድን ኢትዮጵያ የ2019 የአፍሪካ ዋንጫን ለማስተናገድ ያላትን ፍላጎት ለማሳካት ስቴዲየሙ የአንበሳውን ድርሻ ይወጣል ሲሉ በምልከታቸው መደሰታቸውን ተናግረዋል። ታሪኳ ይነዋ ተጨማሪውን እንደሚከተለው ያቀርበዋል። የኢፌዴሪ ባህልና ስፖርት ሚኒስቴር ከፍተኛ የባለሙያዎች ቡድን ባህር ዳር ከተማ ተገኝቷል። ቡድኑ ባህር ዳር የተገኘው የክልሉ ወጣቶችና ስፖርት ቢሮ በውድድር ዓመቱ እያከናወናቸው የሚገኙ ተግባራትን ለመከታተልና ለመደገፍ ነው ብለዋል። የቡድኑ መሪ አቶ ብሩክ ተፈራም ክልሉ የሚሰራቸውን ስራዎች የመፈጸምና የማስፈጸም አቅሙ ምን ይመስላል ነው አንድ ሱ ነው በዛ ስር የአደረጃጀት ጉዳዮች አሉ፣ የመፈጸም አቅሞች አሉ፣ የመልካም አስተዳደር ጉዳዮች አሉ። ሁለተኛው በዋናነት ተጨባጭ የሆኑ የተቆጠሩ ስራዎች ደግሞ አሉ። እነዛ ስራዎች መሬት ላይ አሁን ያሉበት ደረጃ ምንድን ነው የሚለውን እናያለን። በሶስተኛ በባህል በኪነ ጥበብና በስፖርት ዘርፍ መሰረተ ልማቶች ላይ ያሉ አፈጻጸሞችን እናያለን። ክፍተቶችን ለያለን ጥንካሬዎችን ለልምድ በዚህ ሁኔታ ውስጥ የምናወስዳቸው ስራዎች ክልል ከክልል ልምድ ያለዋወጣሉ። ችግሮችን እንደ ሀገር እንፈታለን። ተሞክሮዎችን እንደ ሀገር እንወስድና እናሰፋለን ማለት ነው። የአማራ ክልል ወጣቶችና ስፖርት ቢሮ በእለቱ ከስፖርት ልማት ዘርፍ አንጻር እየሰራቸው ያሉ ስራዎች ተጎብኝተዋል። ከእነዚህም መካከል የካፍ ስታንዳርዶችን ጠብቆም እየተገነባ የሚገኘው የባህር ዳር ዓለም አቀፍ ስታዲየም ይገኝበታል። በጉብኝታቸውም የ2029 የአፍሪካ ዋንጫን ለማስተናገድ ኢትዮጵያ ላቀደችው እቅድ የባህር ዳር ዓለም አቀፍ ስታዲየም አሁን ያለበት ግንባታ በጥሩ ሁኔታ ላይ መገኘቱ እንዳስደሰታቸው ባለሙያዎች ተናግረዋል። ወደ አርባ ሺህ ወንበር ተገጥመዋል፣ አሁንም በመግጠም ሂደት ላይ ናቸው። ይሄ የሚያበረታታ ነገር ነው። አጠቃላይ የውስጥ ፋሲሊቲዎችን፣ የልብስ መቀየሪያ ቦታዎችን፣ የሊፍቶችን፣ ላውንጆችን፣ እነዚህ እነዚህ ነገሮች ለማየት ሞክረናል። የፕሬዚደንሻል ኤሪያ ቪአይፒ፣ ቪቪአይፒ ኤሪያዎች እነሱን በደንብ ለማየት ሞክረናል። እንደ ባለሙያም አድቫይዝ ማደርገውን የምንድን ነው ያው ከካፍ ጋር ተቀራርቦ መስራትና ይህንን አፕሩቭ ማስደረግ ይጠይቃል ማለት ነው። እንግዲህ ቀጣይ አፍኮን ሀያ ሀያ ዘጠኝ እናዘጋጃለን ብላ ኢትዮጵያ ተስፋ እናደርጋለን እንደምታዘጋጅ። እኛ ቢዱ ይፋ ተደርጎ ማሸነፋችን ባይነገርም እኛ ግን እናሸንፋለን የሚል ግምታ ይህን ልበ ሙሉነት ከሚሰጡን ስቴዲየሞች አንዱ የባህር ዳር ስቴዲየም ነው። ይሄ ደግሞ አማራ ክልል በሰራው ስራ ነው አንዱ ልበሙሉ ሆነ እናሸንፋለን፣ እናጫወታለን። በዚያም ካፍ ፕላስ ስታንዳርድ አድርገው እየሰሩ የካፍን እንትን ለማሟላት ሳይሆን አሁን ሪኳይርመንት ለማሟላት ሳይሆን ካፍ ፕላስ የሆነ ስራ እየሰሩ ነው ያሉ የአማራ ክልል ወጣቶችና ስፖርት ቢሮ ምክትል ቢሮ ኃላፊ አቶ ጋሻው ተቀባም አማራ ክልል ባህር ዳርን የስፖርት የቱሪዝም ማዕከል ለማድረግ ከፍተኛ ትኩረት መስጠቱን ገልጸው የአፍሪካ ዋንጫን ለማስተናገድ ስታዲየሙ ዝግጁ እንዲሆንም አብዛኛው ስራዎች ወደ መጠናቀቂያ ምዕራፍ መሸጋገራቸውን ነው የገለጹት። ኢትዮጵያ ራሱን የቻለ ስቴዲየም የላትም። እግር ኳሳችንም በስደት ነው። አንድ ያንን መመለስ ነው። ሁለተኛው አካባቢው ላይ በቂ የስፖርት ማዘውተሪያ ስፍራ እንዲኖር ማድረግ ነው። ይህን ታሳቢ አድርገን ነው ስራ እየሰራን ያለንና ከጣራ ውጭ ያለው ስራ ሌላው ስራ በዚህ አመት ይጠናቀቃል ተብሎ ይታሰባል። በፊፋ ህግ ደግሞ ጣራ ግዴታ አይደለም፣ ግን እንዲኖረው እንፈልጋለን። አሁንም ስራ እየሰራ እናያለን። ሌሎች መሟላት የሚገባቸውን በተገቢው እያጠናቀቅን ስለሆነ በሚፈለገው ደረጃ ተግባሩ በተጠናቀቀበት ጊዜ በደማቅ ሁኔታ ውድድር እናስጀምርበታለን ተብሎ ይታሰባል። የባለሙያዎች ቡድን በቀጣዮቹ ቀናትም የስፖርት ልማት ስራዎችንና የታዳጊዎች ስልጠና ማዕከላትን እንደሚጎበኙም ይጠበቃል።